ጸብ ወይም ዝምድናን መነሻ በማድረግ ምስክሩ ሊመሰክርብኝ አይገባም ስለሚባለው ጉዳይ ሕግ ነክ መረጃ ላካፍላችሁ። በክርክር ወቅት በተለይ ደግሞ በፍትሐ ብሔር ክርክር ምስክሩ ከኔ ጋር ጠበኛ፣ ከከሳሽ ጋር የቅርብ ዝምድና ስለሆነ ሊመሰክርብኝ አይገባም የሚለው የተቃውሞ ድምፅ ጎልቶ ይሰማል። ይህን መነሻ በማድረግ ህጉ ምን ይላል፣ ምን ሳይል የሚለው እንመለከታለን። ምስክሮች ፍርድ ቤት ለምስክርነት ሲቀርቡ ስምና እድሜ ከተጠየቁ በኋላ የሚቀጥለው ጥያቄ ከከሳሽ ወይም ከተከሳሽ ጋር ጸብ ወይም ዝምድና አለህ ወይስ የለህም የሚል ነው። ምስክሮቹን ከተከራካሪ ወገኖች ጋር ጸብ ዝምድና ያላቸው የሌላቸው መሆኑ የመጠየቁ ጉዳይ በልምድ ያዳበር ነው አሰራር ካልሆነ በስተቀር በፍትሐ ብሔር ስነስርዓት ህጉ ሽፋን አልተሰጠውም። ከዚህ በመነሳት ተከራካሪ ወገኖች ከምስክር ጋር ተያይዞ የሚያነሱት ተቃውሞ ምስክሩ ከከሳሽ ወይም ከተከሳሽ ጋር ዝምድና አላቸው፣ በጉዳዩ ላይ ቀርበው ሊመሰክሩ አይገባም የሚል ተቃውሞ ሁል ጊዜ ይሰማል፣ ግን ደግሞ ጆሮ ያገኘ አይመስልም። እሳቤው ለምስክርነት የሚቀርበውን ወገን መስቀለኛ ጥያቄ በመጠየቅ ሊሰጥ የሚችለውን ሐሰተኛ የምስክርነት ቃል መከላከል ይቻላል የሚል ነው። በባልና በሚስት የንብረት ክርክር ሳይቀር የግራ ቀኙ ልጆች ለሁለት ተከፍለው በእናታቸውና በአባታቸው የንብረት ጉዳይ ላይ የምስክርነት ቃላቸውን ለመስጠት ሲጨናነቁ ይስተዋላል። የዚህ አይነቱ የምስክሮች አቀራረብ ለራሳቸው ለምስክሮቹ፣ ለተከራካሪዎቹም ሆነ ለፍርድ ቤቱ ፈተና መሆኑ አይቀርም። አንዳንድ ሀገራት ከተከራካሪ ወገኖች የስጋ ዝምድና ወይም ሌላ ግንኙነትን መሰረት በማድረግ ምስክር ሆነው እንዳይቀርቡ ወይም ደግሞ በፍላጎታቸው ብቻ እንዲቀርቡ ለማድረግ ድንጋጌ ይቀርጻሉ። የዚህ አይነቱ ሕግ የሚያስፈልግ መስሎ ይታያል። አንዳንድ ሰዎች በልጃቸው፣ በሚስታቸው ወይም በባላቸው፣ በእናታቸው፣ በአባታቸው በወንድማቸውና በእህታቸው ላይ የምስክርነት ቃላቸው እንዲሰጡ በፍርድ ቤት በኩል ጥሪ ሲደርሳቸው የምስክርነት ቃላቸውን ላለመስጠት ብለው የሚሰወሩ ሰዎች አሉ። ቀርበውም ከሆነ ላለመጣላት ሲሉ የሐሰት የምስክርነት ቃል ሲሰጡም ይችላሉ። ይህ ማለት ደግሞ ወደ ወንጀል ድርጊት እየገቡ ነው ማለት ነው። ከኛ ጋር የስራ ተህግ ተካፍሎት ያላት ሀገር ኤርትራ፣ አንድ ሰው በሚስቱ በእናቱ ወይም በአባቱ በእህቱ፣ በወንድሙ ላይ ምስክር ሆኖ እንዲቀርብ አይገደድም። ሌላ የጽሁፍ ማስረጃም እንዲያቀርቧቸው አይገደዱም። አንዳንድ ሀገራት ይህን ጉዳይ ግምት ውስጥ አስገብተው ዘመድ፣ ባል፣ ሚስት፣ ልጆች፣ የቤተሰብ አባል በሞጊስ አስተዳደር የሆኑ ሰዎች በዘመዶቻቸው ላይ ምስክር ሆነው አለመቅረብ መብታቸው መሆኑን ሕግ ያወጣሉ። በሌላ አነጋገር እነዚህ ሰዎች ከፈለጉ መመስከር ይችላሉ፣ ካልፈለጉ ደግሞ ፍርድ ቤቱ በምስክርነት አስገድዶ ሊያቀርባቸው አይችልም። አንዳንድ ሀገራት እድሜያቸው ከ18 ዓመት በታች የሆኑ ሰዎች በእናት አባታቸው በእህት ወንድማቸው እና ባያቶቻቸው ላይ ምስክር ሆነው እንደማይቀርቡ ክልከላ ሲያደርጉ፣ በሌሎች ሰዎች ላይ ጉዳይ ላይ ግን ምስክር ሆነው መቅረብ እንደሚችሉ ይደነግጋሉ። በእናትና አባት በወንድምና እህት ባያት ክርክር ላይ ምስክር ሆኖ መቅረብን መከልከል ተገቢ ነው ወይስ አይደለም ብሎ ድምዳሜ ላይ ለመድረስ በተግባር ያለውን ችግር መረዳት ያስፈልጋል። ሲጠቃለል በከሳሽነት ወይም በተከሳሽነት ሲቀሩ በርሰው ላይ ሊመሰክርበት የመጣውን ምስክር ከነገር ጸብነኝ ከተከራካወራ ዝምደና ያለው ስለሆነ ሊመሰክርብኛ አይገባም፣ የሚለው ተቃውሞ ለጊዜው ተቀባይነት የለው ሲሆን የዚህ አይነቱን ምስክር ጠንከር ያለ መስቀለኛ ጥያቄ በማቅረብ መሞገት ያስፈልጋል። አመሰግናለሁ።